አላህ የወፈቃቸው ሀጅ የሚያደርጉበት ሀጅ አልሄዱ ደግሞ ከቤተሰቦቻቸውና ከወዳጅ ዘመዶቻቸው ጋር በመሆን በድምቀት የሚያከብሩት ክብረ በዓል ነው። ይህን ክብረ በዓል ስናከብር፣ መላ ሙስሊሙን ማኅበረሰብ ባህሉና እምነቱ በሚያዘው መንገድ ሲያሳይ የነበረውን በጎ ተግባር በዓረፋ በዓሉም ይበልጥ አጠናክሮ መሄድ ይኖርበታል። ይህን በጎ እሴት ለትውልድ በማሸጋገር በሀገራችን መንግስት የጀመረው የልማትና የሰላም ውጥኖችን ለማሳካት በሚያደርገው ርብርብ እንደ ሙስሊም ማህበረሰብ የዜግነት ግዴታችንን መወጣት ይጠበቅብናል። የዘንድሮን አረፋ በዓል ከቤተሰቦቻችሁና ከተወዳጅ ዘመዶቻችሁ ልታከብሩ ወደ ወራቤ ከተማ የመጣችሁ እንኳን ደህና መጣችሁ እያልኩኝ ቆይታችሁ ሰላም እንዲሆን ከተማችንን ዞር ዞር ብላችሁ የምታዩበት እንዲሁም ቀልባችሁ ወደ ወራቤ ያላሰውም ወደ ወራቤ እንድታስቡ የሚሆንበት ወራቤን ለልማት ቦታ ወስዳችሁ ያላለማችሁ ቁጭት ውስጥ ገብታችሁ ለልማት የምትንሳሱበት ጊዜ እንዲሆንላችሁ እየተመኘ በወራቤ ከተማ አልሚዎችን ለመቀበል ከመቼውም ጊዜ በበለጠ ዝግጁ መሆኗን ለማስገንዘብ እወዳለሁ። የተከበራችሁ መመና የስልጤ ህዝብ በሀገራችን ኢትዮጵያና የተለያዩ ሀገራት በመንቀሳቀስ በርካታ ስራዎችን የሚሰራ ህዝብ ነው። በዚህም ስራ ታታሪነቱንና ልማት ወዳድነቱን የተመሰከረለት ብርቱ ህዝብ መሆኑንም ከማረጋገጥ አልፎ ሀገርን በማልማትና በመገንባት ወደር የማይገኘለት ህዝብ ነው። ስልጤ ማህበረሰብ ሰው አክባሪ፣ ኮ ነቃፊ የአብሮነት ተምሳሌት ይህንን ጠንቅቆ የሚያውቅና የሌሎችን ወገኖችን እምነት የሚያከብር ታላቅ ህዝብ ነው። የወራቤ ከተማም ደግሞ ማንነቱን፣ እምነቱን በጀግነቱ ጠብቆ ያቆየ የስልጤ ህዝብ የማንነቱ መገለጫ የአስተዳደር መዲናና የከፍታው ማሳያ ናት። የተከበራችሁ ህመመናን የወራቤን ከፍታ ለመጨመር ሁሉም የስልጤ ማህበረሰብ የሀሳብ የአይነት የገንዘብ ሌሎች አይነት ድጋፎችን በማድረግ ወራቤን በማድመቅ ስልጤነታችንን ይበልጥ ከፍ ማድረግ ይኖርብናል። በዚህም መነሻ በወራቤ ከተማ አስተዳደር የስልጤ ልጆችና ወዳጆች ብርቱ ተሳትፎ እንሰራለን ብለን አምስት ነጥብ ሰባት ሁለት ኪሎ ሜትር ርቀት ያለው አስፋልት መንገድ አዘምረናል ለዚህም ከአንድ ቢሊዮን ብር በላይ ወጪ ያስፈልጋል። ይህንንም መንገድ እውን ለማድረግ ለሁሉንም የህዝብ ክፍል ርብርብ የሚጠይቅ ነው። ለዚህም ተግባር ማህበረሰባችን ያሳየው ምራን ትልቅ ነው። ጊዜውንና ገንዘቡን በመስጠት አሻራውን ለማሳረፍ በፋ ቀና እያለ ይታያል። ይህንንም ለማሳካት ጥረት እያደረጋችሁ ያላችሁ በከተማ አስተዳደሩ ስም ማመስገን እንወዳለን። ይህንን ፕሮጀክት

በዓሉን ስናከብር ከንግድ ተቋማትና ከቤት ፍሉስ የተለያዩ አላስፈላጊ ነገሮች በተገቢው በማስወገድ የራሳችንና የከተማችንን ምስህና እየጠበቅን የተራቡትን በማብላት የታረዙትን በማልበስ የተቸገሩትን ወገኖች በማሰብ ሂዳችንን እና እናክብር እያልኩ በዓሉ ያማረ የደመቀና በፍቅር የተሞላ እንዲሆንላችሁ እመኛለሁ።